ያላቸው ነገሮች እየሰራችሁ ያላቸው ድራማ ነገ ይቆጭሻል። ገባሽ አይደል? ነገ ቆጭሻል። አንተ ኧረ ቢያንስ እጄን አውሪኝ እንዴ! የቅናት መንፈስ የተወጋ ይሁን። አሁን ዳን እውነትም አብርሽና ሩታ ለማስታረቅ ነው የመጣው ቢባል አሁን የትኛው ትውልድ ነው እሚያምነው? ነው አንተ ከይሳቅ አለያይተህ ለራስህ ለማድረግ እንጂ አብርሽና ሩታ ለማስታረቅ እንዳልሆነ በደንብ ያስታውቃል። ምክንያቱም ሰሞኑን ራሱ በማፈቅራትን ልጅ ነው የመጣብኝ እያለ እየዛተ ስለነበረ ማለት ነው። ሌላኛው ትኩሰት ደግሞ ፍቅርም እንግዲህ የራስዋን ይዛ መጣች ማለት ነው። ሩታም ይሳቅ ይዛለች፣ ፍቅርም የራስዋ ማነው ስሙ ብሩ ኬና ነው የሆነ ሰው አሉት እና እሱን ይዞ መጣ እና አብርሽና ፉአድ እንግዲህ ውሃ በላቸው ማለት አሁን ነው ማለት ነው። ሰላም አሌይኩም ወራመቱላ ወበረካቱ እንዲሁም ክርስቲያን ወገኖች የሰላም ሰላም ብያለሁ። በያላችሁበት ሰላምና፣ ጤና፣ ደስታ መኝላችኋለሁ። እንዴት ይዟችኋለ እናንተ የረመዳን ስራ ማለት ነው። ወገባችን ቅንጥስ ሊያደርገው የቀረው ነገር የለም። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎኝ እናንተ ሰብስክራይብ አድርጎኝ ላይክ አድርጎኝ። እና ሁሌም አለምናችሁ መለመን ጥሩ አይደለም። እች ደግሞ ምን አዛት ታደርጋለች ነው የምትሉት ማለት ነው። እናላችሁ ሴቶችዬ፣ ጊዜው የእናንተ ነው። በምንም ያኔ ዲራማ ይሁን ምንም፣ ራሳችሁን አስከብራችሁ ጀግን ስትሉ ያምርባችኋል። ስለዚህ ግን እኮ ወንድ ይዞ ማምጣት ጀግንነት ወይ ነው ወይ ላንቺ ልትሉ ይችላላችሁ፣ አይደለም። ነገር ግን ወንዶች ይገባቸዋል። አዎ ይገባቸዋል። ምክንያቱም አብርሽ የበለጠ አመጣለሁ። አብረሽ አብረሽ ፍቅር እኮ ሌላ ይዛ መታለች። በቃ ውሃ በልቷል እኮ እና እሷን ነበር ይዛ ልትመጣ ሀሳብ የነበረው። እና ፍቅር የራስ አሁን ፍቅር ላይ አብረሽ እንደም እኔ አላቅም ሲለምናት እናያለን ማለት ነው። ጋይ ዛሬ ሞኮ አክስት አደረገቻቸው በትንትና ማለት ነው ሩታ እናንተ እናንተ ልታጨልላችሁ ነው አሁን ከሩታ ጎን ስንት ነው ያለው አብርሽ አለ ዲያኔ አለ ይሳቅ ሶስት ሰው ማለት ነው ተፈላጊ እንደሆናችሁ እንግዲህ እያሳያችሁ ነው በደምብ ማለት ነው ፍቅርም እንግዲህ ፉአድም ያው ያንን ልጅ ስሙ አላውቀውም ቤሮኪና ነው ብቻ አላውቅም እሱንም ያው አሁን እንደ ፉአድ ማለት ነው ጋይስ እንትናን እኔ አልፈልግም ከፈቲ ጋር ነው የምኖረው አለ የሆነች ልጅ መታለች ከእሷ ጋር ነው የምኖረው ከአሁን በኋላ አልፈልግም የሚል ሀሳብ ሰጠ እርግጠኛ ነህ አለ አዎ አለ እርግጠኛ ነህ አዎ እና ልጅቷን እኔ በቃ እፈልጋታለሁ ብሎ ሲወስን ያኛው ሰውዬ ከዛ ያዋ ደግሞ እንዴ አስመሳይ ምናምን ባለች ጀመረ ማለት ነው። እና እና ታዲያ አንተ እኮ ከፈቲ ጋር ደስተኛ ነኝ ውስኝ ያለው እስካልክ ድረስ እና ልጅቷ እቤት ዘግታ ልትቀመጥ ልትፈልጋለ አባቴ፣ አይ አይሆንም፣ ሩታም እንግዲህ ይኸው ከይስቅ ከአሁን በኋላ ትመጣለች እና ለማንኛውም ዳኒ ሊያስታርቅ እንዳይመስላቸው። ሊያስታርቅ አቤት አቤት እባብነቱ በቼ ትቶት ነው። ዳኒ መልካም ስራ ሰራ ከተባለ እኔ ድራማ ነው፣ ቅርታ አድርጉልኝና ድራማ ነው። ነገር ግን አንድ ቀን መልካም ነገር ሳይሰራ ሞት እንዳይቀድመኝ የምር አንድ ቀን ማለት ነው። በቃ የሆነ እንደ ምስኪና ባህሪ ኖሮት እኮ አያቅም። ሁለ ጨቀጨቅና ንዝንዝ ነው ቅናት፣ የቅናት መንፈስ የተወጋ የሆነ የያዘህን ቅናት እና ጣል ብታደርገው ጥሩ ነበረ። ነገር ግን አብርሽ ራሱ በሚስቱ የሱን አካል አይቀናም፣ የዳኒን አካል አይቀናም፣ አይጨቃጨቅም። እውነቴን ነው የምላችሁ፣ በገዛ ሚስቱ ማለት ነው። ይሄስ በቃ የሩት አባል ዳኒ ነው የሚመስለው ጋይስ፣ ንብረቱም ሁሉ ነገሩ ኮላሊቱም የሚተነፍስበትም ሁሉ ነገር ኦክሲጅኑ ራሱ ማለት ነው ሩታ ናት ለዳኒ አስባችሁታል በቃ እሷ እሷ ናት የምመስለው ማለት ነው ሲጨቃጨቅና ሲያወራ ያለሷ አይሆንልኝም ያለሷ አልንቀሳቀስም ያለሷ አልተነፍስም አልበላም አልጠጣም አይነት ነገር ነው እና ሊያስታርቅ ሳይሆን አባቴ አብርሽ ልትበላ ነው ማለት ነው እና ባይሆን ባይሆን ቀስ ብሎ አጣጥቦ ሊወስድብህ ነው እና አሁን ላስታርቅ ብሎ ያመጣ ከዛ በፊት እኮ አፈቅራታለሁ ብለዋል እወዳዳለሁ ብለዋል ደግሞ እኔ ከይሳቅ ጋ ከምትሆን ከኔ ጋ ለአካንተ ጋ ትሁን በቃ ለእኔ ትቅርብኛ ላ ለም ቱ እናንተ እና ዳዳ የእናንተ ባጣ ቆያናት እንዴ፣ ስትፈልጉ ለዳኒ ስትፈልጉ ለአብርሽ የምትመኘዋት። እና ለማንኛውም አብርሽና ፉፉ እንግዲህ እኔ አላቅም ምን እንደምታደርጉ። አብርሽ ፍቅር ጋ ይመጣና ያለቅስ ይሆናል። ወይም ደግሞ ፉአድስ የት ሄዶ ነው የሚያለቅሰው? ማጋ ነው ሄደ የምታለቅሰው? በቲጋ ያልቅስ ያደርጋል ተባብሮ ሊያጨደሎት ነው እንዴ ህዝቦ ተባብሮ ምንም የምቀራቸው ነገር እኮ የለም እና ውጥር ውጥር ይላል ዳዲ ሲጀመር ማለት ነው ግን ይሳቅ ምን ነበረበት አሁን ወንድ ወንድ ሸታለሁ ደግሞ ታቀኛለህ እያለ ነበረ እዛ ጠፈጥፈው ነበር አታሳየንም ነበር ወንድነት እኛ ደግሞ ማየት እንፈልጋለን እና ካሜራ እየደቀናችሁ መዛት ወይም ደግሞ መጨቃጨቅ ሳይሆን ለማንኛውም እኛ ደስ ይለናል። ባይ ዘ ወይ ጭቅጭቃቸው እኔ ደስ ይለኛል ጭቅጭቃቸው፣ ምክንያቱም ውስጥ ሚስጥሩ ስለማውቅ ነው። ጋይስ ደስ የሚለኝ እኔ ለሌላ ነገር አይደለም። ለሰው ክፉ አይደለውም እና ግን ጭቅጭቅ ደስ ይለኛል። እና ተጨቃጨቀው በደንብ አድርጋችሁ። ትናንትና እንግዲህ አፍቅርን ላ ሩታና ጸጊ አብረው ሄደው ነበረ። ዛሬ ደግሞ ከነሱ ጋር መጣች ሩታ። ያው መነጽሩ ዛሬ ማልታዎቸውም፣ ቀሚሱ ሌላ ነው እሷ ይመስለኛል። አው ሌላ ነው አጭር ነው የዛሬው እና ሌላ ነው የለበሰችው ማለት ነው። እና ሩታ ዬ እየቀያየርሽ እንግዲህ ሙድ ያዥባቸው። ፍቅር አንቺም እንግዲህ እየቀያየርሽ ሙድ ያዥበት ማለት ነው ለባልሽ። እሺ ሌላ ተከታይ ይመጣ ይሁን። በፍቅር ዙሪያ አላቅም በፍቅር አሁን ሁለት አሉ በሩታ ደግሞ ሶስት አሉ ማለት ነው። ተሰብሮ የሚቀሩ መስሏችሁ ነበረ ሳስባችሁ እንደዛ። ግን እኮ ሴቶቹ አያኮሩም። ባይዘው ወይ አያኮሩም፣ ሴቶቹ አያኮሩም። ሴትና ምንድን ነው የያዘው አመል አይለቅም ይባላል። እና አታኮሩም ሲጀመር እንደ እስኪ ቆፍጠን በሉ ቆፍጠን በቃ። ጀነን አሁን ፍአድ ፈቲ ነው የምፈልገው ብሏል። ፈቲን አግብቶ ይኖር፣ አንቺ ም የራስሽን ወታ አግቢ በቃ የምፈልገው። አብርሽስ አብርሽ አዳወክን ወይ ፍቅር እኮ ጓደኛዋን ይዛ መጣች፣ አስፈጥረዋለች አንተ ውሃ በልቶሃል። ማን ይዘህ እንደምትመጣ እንጠብቃለን። ፍቅር ትሆናለች ከፍቅር ውጭ ማናት ብያል ነበረ እና ለማንኛውም ፍቅርና ሩታ እውነት ለመናገር አልተቻላችሁም። በተጃይ ዩቱበሮች እስከ ዛሬ ድረስ እንደዚህ ነገር የሰሩ እነሱ ናቸው ፍቅርና ሩታ ማለት ነው። እና አምናም ሰርተዋል፣ ባይዘው አስፈጥረዋል። ፍቅርም ሩታም እና አዎ፣ ሩታ እንዳውም ከነ ማርቆስ ምናምን፣ አብርሽ ሰሞኑም እኮ አብርሽ እኮ ነበረ ስላችሁ፣ ውሸት ነው፣ አላለችኝም አንዳንድ ልጆች ረሙና እንትና ነበሩ ሲጀመር ማለት ነው ማ